ዋይ መተናል መተናል። ይላል ሳምንቱ እንዴት ነበር? አሪፍ ጸዴ ምን አንድ ነበር እናስባለን። እንኳን ደህና ቆያችሁ እንላለን። ሰብስክራይብ ያላደረገ ሰብስክራይበር ለዛ ቻናል አዲስ ከሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ፏፏይ ዘና ፈታ ለቀቀቀቅ እንላለን። ዛሬም እንደተለመደው በአዳዲስ ሪያክሽን ቪዲዮ መተናል። አብረን ዘና ፈታ እንላለን። የትም ላትሄዱ አብራችሁን ቆዩ። መጨረሻ ላይ ሀሳብ አስተያየታችሁን መስጠት እንዳረሱ በኮሚኒቲ ስፍራው ላይም ደስ ያላችሁ ነገር መጻፍ ይችላላችሁ። በፍቅር አምላክ ስምላችሁ አለ። ለማንኛውም ይመቻችሁ፣ አብራችሁን ቆዩ። የዘንድሮ ለክሶ ይሄን ይመስላል። ከዛ ከዛ ሀሳብ ስጡ። እማማዝናሽም ይበላሉ። ዘመር አልበላም። ዘመድ ሞቶባቸው ለእሱ ነው የመጣሉ። ሰርግና ማህበር አይደለም፣ ወጥ የለም። ሰርግና ሞት አንዴ ነው ማለት አሁን ነው። ረ አራዳ ያለጭ አንተ። ተመስገን እኮ ነው የሚመስሉ። ይሄማ ሰርጉን በደንብ አልለገስም ማለት ነው። ወይ ደግሞ ደስታ ነው። በጥባሽ ሰው ነበር ምናም ማለት ነው። እንዲህ እኮ መለገስ እኮ በቃ ምንም አረግ ይቻለኝ ያለው ሲለጣልጥ የለውም ታጥ ወልጥ እንደ እናት ሞያ እንኳን ባይኖርኝ እንደ አባት ግን መጋረፍ እችላለሁ ዱ ዩ ሄር ሚ እኔ አይደለም ያልኩት እሷ ናት እንደ አባት መጋረፍ እችላለሁ እንዴ ካንድ ቤት ሁለት ወንድ አይከብድም እንዴ አንቺ እኮ ሴት ነው ማግባት ያለብሽማ እንዴ አረ ከንቺፌ ከንቺፌ እ ኧረ አንድ ጩቤ፣ እንኳን ሰላምታሽ በምን ታ በቅማል ምን አለ በቅማል የሚስትኪት ውስጥ አወልጫት ይቅማል እ እኔ እንጃ ምን እንደሆናችሁ እንጃ። እስኪ ሲጀመር አባዬ አንዴ የእጅ ሰዓት አንስጠኛ እንደ እመልስልሀለሁ። ምን ልታረግብኝ ነው? ይህንንም እንደለመደ ወስደልሽ እ እመልስልሀለሁ በልንካ ቶሎ መለስ፣ እዚሁ እዚሁ እያየሁህ እሺ እንግዲህ ቤተሰቦቼ፣ ይሄ ከባለፈው ቪዲዮ የቀጠለ ነው። ያው አብዛኛው ሜን ፖይንት ባለፈው ቪዲዮ ላይ ብለናል። ከዛም ስንቀጥል እንግዲህ በህይወታችሁ ላይ መሰናክል የሚሆኑባችሁን ነገሮች አውጥታችሁ መጣል አለባችሁ። ያለበለዚያ የእናንተ ህይወት ለውጥ አይኖረውም፣ ስኬት ላይ አትደርሱም። ያ ነው ገብታችኋል? ድምጻችሁን አጥፍታችሁ መስራት። እኔ ያሁን ለምሳሌ ቤተሰቦችን ትልቅ ደረጃ ድርሻ አለሁ ማንኛ መቼ ሂደታችሁን ለሰው ሳትናገሩ ጸጥ ብላችሁ ስራችሁን ሰርታችሁ የሩሳላይ ብቅ ማለት። አባዬ ለምሳሌ አሁን ጅርን ይነዳ፣ ይሄ የእኔ ውጤት ነው እንጂ ለእኔ የት ቦታ የናባታለ እንጤ ያሉብኝን ችግሮች ከህይወቴ አውጥቼ ስለጣልኩ ነው። ለማዘርም ኤሌክትሪክ መኪና ገዝቼላት ነበረ። አዎ ይነስረኛል ብለህ አልነዳም ብ እ ገዝቼላታል ያ ነው እንደ ብለሻል። እንደ አንቺ እኔ እየነዘረኝም ቢሆን ነዱዋለሁ። እንደ በቃ መሰናክሎችን አውጥታችሁ ጣሉ። ምንጊዜም ምንጊዜም መሰናክሎችን አውጥታችሁ ጣሉ። እኔ መሰናክሌን ጥያለሁ። እርሶስ? አንተ ነህ መሰናክል ማለት ነው። ቤታቸው እንደዚህ አሰክሱ እንዲህ እንዲህ እንዲህ እንዲህ እውነት እውነቱን ነገሩ ነ ቲክቶከሮች

እግዚአብሔርን ከምንም እኮ ምን የምትለይ ሀገር እኮ ነው ያለች። እግዚአብሔርን ለአንዱ በልቶ ለአንዱ የሚያኖርበት ግን አዳስ ጥቂቶች ትግብግቦች፣ እኔ በልቼ፣ እኔ በልቼ ሊሞት ብቻ የምትሉ እንደዚህም ቅልብ ያላችሁ ሰዎች አሉ። ካለልኝ እናካፍል። ከእኔ ክፉ ቃል ከአፏ የማይወጣ

ኮንተማ ብሎኬት ተረ አቤሳ ብሎኬት ያው እንግዲህ ሶሪ ጉንፋን አሞኛል፣ ይቅርታ አሉ ምን

አረ፣ ተው እናንተ ተው፣ እንደ አንተ መዶሻ እንዳታዘምሩብን፣ እንዳታዘንቡብን እንደ አረ ላሽ። አንተ ተው አልኩ። አሪ መቻባት ስልክ ሰሪ ሲቅም ይላል። አረ፣ ስልክ ሰሪዎች እውነት ነው እንዴ? እራው የሆነ የሚቀም ስልክ ሰሪ ካላችሁ ባታሰሩ ተመክራሉን እንዴ በቃ

እና አንድ ያዛካችሁ እንዴት ሴት ይበረክትላል? አባ አዎ፣ ጀለስ ማለት ነው። ሁሌ እንደተከሰሰ ነው። ሁሌ አንድ ቀን፣ አንድ ቀን ማለት ነው። አትፍረዱ። በስመ አብ አይፈረድም እንዴ! ትራፊኮቻችን ቅቅል እንዴ እንዴ፣ ምን ሆነ ነው? ጥብስ ምናምን እኮ በእኛ እኮ ናቸው እንዴ፣ ምን ሆነ ነው? እንዴ እኛ ካል ተቀጣነ፣ ማንያት ማን ያት ይቀጥል። እኔ እንዴት የሚቀጣበትም የመኪና ነዳድ ላይ አልገባም። ሎንጅን ተጠቃሚ ነኝ፣ ወይ ደግሞ ኦልሞስት ባቡር ምናምን፣ ከዚህ ውጪ ታክሲ፣ የግል መኪና ምናምን ምንድነው? በእናትሽ እድሜ ልክሽን ስል ያለሽ እንዴ? አዎ ላይ ስ ለእኔ እንኳን መጨረሻ ነው ይሄ። በል ደስታ አትንፈጉ። እኔ ፈግግም ምን ችግር

አይ፣ በጣም አሪፍ ዩቱበሮች ይጭራሽ ያስተምርም እንት ፎቶ የዩቲዩብ ፎቶ ነው። የትም የሌለ እንትዬ ወይ ለፋሮቹ ነው። ለእኛ ጭራሽ አይሆንም እንደዚህ ነገር

ወይስ በእናንተ መደበር ይመቻቸዋል። በነካ አጂ ለሳናቹ ላስቀደዳችሁ ይላል። ዛሬ አሁን ማክሰኞ መሆኑን በምንድን ነው የምታውቁት? ማለት መልክ የለው ድምፅ የለው እኔ ነኛ አይል። ማክሰኞ ቀን ላይ ፀሐይ ወጣ ጨረቃት ገባ። ማን ነው ፀሐይ ገብታ ጨረቃት ወጣ። በምንድን ነው የምታውቁት? ትናንት ሰኞ ስለሆነ። እሺ፣ ትናንት ሰኞ መሆኑን በምንድን ነው የምታውቁት? ቀኑ ተመሳሳይ ነው። ሰኞ ማክሰኞ የሚባሉት ከለር የላቸው፣ ድምጽ የላቸው፣ በምን አባታችሁ ነው መጣቆት? ብንሽው እየተሸወልን ቢሆንስ? ዛሬ አሁን እሮብ ቢሆንስ? በምን ነው መጣቆት? አረ እኔ ሰዎች አእምሯችን ሊፈቱት ነው እንዴ? ምን አገባን እኛ ምን አርፍ አንኖርም እንዴ? እረው ነው ከተባልክ ነው። ማክሰኞ ነው ከተባልክ ማክሰኞ። በቃ ምን አከራከረ እንዴ? ቀኑን እንድከፋፍሉብን ነው እንዲህ? አረ ተው፣ እንዲህ እኛ በሰላም እንኖርበት። አይምሯችን ልፈቱት ነው እንዴ? እሺ ምን እግር ጣለ ባክህ። አኩፋህ አልነበር ስቶሪሽ ላይ ምንድነው ያየሁት? አ ከደን ቆላ እስካሁን የፖስትኩትን አይተ ነው ስልኪ እንዴት ሰጠዋለሁ ብለሽ ስታብጃ አልነበር ሐሳቤን ቀየርኩ። እንኳንም ሰጠህው አሀ የእኔ እንዴቶች እንዳለ ካኮረነሽ በኋላ ከዛ ጀዝባ ጋር ልትወጪ። እኔ ምንም ያኮረነስ ዴት የለም። አንዷን ተላላፊ በሽታ አለበት እያልሽ፣ አንዷን ጥርስ መፋቅ ጥሩ አይደለም ይለምዳል እያለ ፍቋ ያቅም እያልሽ እንዳለ የሚመቹኝ ሴቶች ከህይወቴ ካስወገድሽ በኋላ አንቺ ህይወት ሽልቀጢ። እሷ ግን ከዛ በኋላ እናግራለች ብሎክን ያረገች ደግሞ እንዴት አባቷ ተአምር እንደነበርኩ በእናትሽ አንተ ምን እያልኩሽ ነበር? እውነት ያጣ አቧራ አስተመስቶሽ ነው ወይስ እኔን ለማንጨርጨር እንደልማድሽ የቀመርሽ አቀመር ነች? ሳይሆን የሌለ ተቀይመኛ ኩርፋኝ ስለነበር እንድንታረቅ የሆነ ነገር ማድረግ ነበረብኝ። ይኸውልሽ፣ ጤነኛ ስላልሆንሽ ጤነኛ ሰዎች የሚያደርጉት ልንገርሽ፣ የሆነ ሰው አስቀይመሽ መሹ ሲያኮርፍሽ ትሄጂና ይቅርታ ትጠይቂዋለሽ፣ እዛም ይቅርታ ያደርግልሽ እና ታረቃላችሁ። ገባሽ? እንደዛ ነው እንጂ ዞረሽ ተሽከርክረሽ ሌላ ቀመር ቀምረሽ ካልኩሌት አድርገሽ አይደለም እሺ፣ ከሰው ጋር የምትታረቂው። እኔማ መወሰን አለብኝ። እንደውም ከደን የእኔ አባት እንደው ፈጣሪ እርሜን ያዝሙ። ሌላ ምን እላለሁ? እንዲህ ልበልባቸው ነገር የለኝም እንጂ እንዲህ አንዳንድ ሴቶች እምሮህን ነው የሚፈቱልህ። በቃ ጭራሽ ምንም የምታውቀው ነገር የለም አንተ ባላጠፉ ነገሩን ጠምጥሞ ጠምጥሞ እንዲ ፊዚክስ በቃ ፊዚክስ የዚህ ቀመር ላይ ነው። ምን አለ ይህን ኤነርጂያችሁን ሌላ ነገር ላይ ብትጠቀሙት፣ እንዲ የሆነ የፈጠራ ነገር ላይ ምናምን፣ ኮንተንት ክሬተር ማድረግ ምናምን ብታደረጉት እንደናንተ ሰክሰክ ሁሉ የሚሆኑት ቤት። አረ በስመ አብ! ጠዋት ተነስታረሰን ሰባት አንተ ነው ያሳመምካት። ምንም አንተ እኮ የምታውቀው ነገር ያው ከጭንቅላቶ ምን አገናኘ ግን፣ አንተ ነው ያሳመምካት። ምን ታደርጓል ምንም ግን እንደዚህ ነገር የለም በቃ ይቅርታ መጠየቅ ካለባችሁ ይቅርታ ጠይቁ እንጂ ዙሪያ ቀመራችሁ ነረፉ ሆነ ነገር እየዘነበ ነው

እህቴ ምስርን ማን ያስረገዛል? ስንፍጥር ስናቅፎ ባለበት ሀገር ያንቺ ምስር ማን ይነካል? ዳቦ ያው ዳቦ ነው። ምን ለየው? ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ሊጓዙ ነው ሲል መሰረት ሚዲያ አመሻሹ ላይ ዘግቧል። እንደው እውነት ነው በሉ፣ እንደው እውነት ነው በሉኝ አንተ የጸሎታችን ደረሰ! ፈጣሪ እንዶ መስጥረፍ እንዴት ብለን ይዘመተናል? ከዛ በኋላ አንተ ጨርሰው፣ ሌላ ምን እዛም ሄደህ ኩልደል ልማት ልትል ነው። ማፍረት ማፍረት የለመደ እጅ እኮ አልፈቀመጥም እኮ፣ እዛም ኩልደል ልማት ስትሰራ ነው ያርግልሽ፣ ያርግልሽ፣ ያርግልሽ አንተ እንዴት ነው? በራስ በደንብ ተጫውተሃል። እስቲ ውጤት ለራስ ብትሰጥ ለራስ አሰጥ ማለት ነው። ራሱ የእኔ አባት እግዚአብሔር ያክብርልኝ። ለስንቱ ለስንቱ የሽቱ ክዳ እንደው በቃ ምን አይነት አስተዋጽኦ እንደሰጡ መንግስት፣ እንደዚህ እንደዚህ አይነት ሰዎችን ድጋፍ እያደረገ አጫጭሮችን ትንሽ አደጋደግ ብታስደርገ ምን ችግር አለ? ለእኛ ለመፍትዎቹ ለእኛ ለኩሮቹ እንዲህ ረላሽ አንተ ነገር ደስ ይላል፣ የሆነ መንግስት ድጋፍ ቢያደርግለት በቃ አጫጭር የለም ማለት ነው። ለአንዳንዶቻችሁ ይሆናል፣ ለእኔም ጭምር ይሆናል ሜቢ። ግን አላችሁ ደግሞ የሆነ የምድር የምድር ክዳን የምግሩ